ጉድ ሄርሜላና አብርሽ ያው አንድ ላይ በአብርሽ ቤት ቁጭ ብለው እያሉ ያው እሮታ ደግሞ ቃል ወስድ ነው በማለት እንግዲህ ዛሬም እንግዲህ ያው በድጋሚ ሄርሜላና አብርሽ አንድ ላይ ሆነው በሩን ክፍት አርጋ ስትገባ ያው ሄርሜላና አብርሽ ሌሎቹም ጓደኞቹ አብረውት ነበሩ ማለት ነው። ግን የእኛ ቀብራራ ሮታዬ የኔ ቆንጆ ምንም አልመሰላት። ግን ደንግጣለች። እውነቴን ነው ምላችሁ በጣም ነበር የደነገጠችው። ሄርሜላና አብርሽ አንድ ላይ ተጠጋግተው ነበር የተቀመጡት። እሱም እግሩን ወደ እሷ ጠጋር ምናምን ነበር የተቀመጡት። እና ሩታም እንግዲህ ውይ ይቅርታ ረበሽኳችሁ፣ እንዴት ናችሁ? ሰላም ናችሁ ወይ? እቃል ወስድ ነበር ነገ ወደ አገር ቤት ዴር ስለሆነ ነበር ብላ ቀብረር ብላ፣ በጣም ይቅርታ አረበሽኳችሁ። ነገ ለልጆቹ የልትሄጂ ነው? አይ ነበር ያው እየሰማታል ነው። ሰውናት ብረት አይደለችም። ግን ደግሞ በቃ ምንም እንዳልተፈጠረ ምንም እንዳልተሰማ ምንም ችግር የለም ረበሽኳችሁ በጣም ይቅርታ በማለት ነበር እቃዋን ላጣርጋ የወጣችሁ እረታ ቀበጣ ማለት ነው። እኔ ግን ደስ ብሎኛል። የእውነት ነው የምላችሁ። እንዲሁም መርበት በጥበቅ ሩታዬ ህይወት ይቀጥላል። አንቺ ከሆነ አብርሽ ሆነ ነው ለአንቺ ካልሆነ ደግሞ አልሆነም ነው። እንዲህ መልፈስፈስ የእውነቴን ነው። ቤተሰቦች በዚህ አጋጣሚ ማለት ነው ሄርሜላ ግን የሆነ በጣም ያሳፍራል። ምክንያት እየፈለገች ከአብርሽ ቤት አጠፋም። እንግዲህ ዛሬ ደግሞ ለልጆቹ ስታወራ እንደነበረው እንግዲህ ያው ማታ በጨፈራ አብርሽን ዘና ፈታ ስታረገው ስታፍተታቸው እንዳመሸች ና ያው ዛሬ ደግሞ እንግዲህ ያው በጠዋት መታ ምግብም ሰርታ ቁርስም አብላልቶ አብርሽን ቡና ልታፈላ እንደሆነና ልጆቹ እንደውም ወጣ ስትል ከክችን እንዳዩትና እንደደነገጡ ምናምን ነው ያስመሰሉት። እና አብርሽም ያው ትንሽ ነው ከዳበስ ዳበስ ስታረገው ይሻለዋል፣ አላልኳችሁ? ያው ተሽሎታል ማለት ነው። እንግዲህ ሄርሜና መቼም ያው ክፍተቱን አገኘች። አሁን ምንም ችግር የለም፣ የድሮ ሩታ አይደለችም። ሄርሜና እንደልብሽ፣ አሁን ስትፈልጊም አብርሽ ማግባት ትችላለሽ። እና ሩታዬ ግን፣ የኔ ቆንጆ አስደስተሽኛ የሆነ ቃል ውስጥ ነበር ብላ ገብታ ቢቻ ብቻ ከባድ ነው፣ ቤተሰቦችና በዚህ አጋጣሚ ው ቅመሞች እያው ሩታ ጠፋች፣ ሩታ ጠፋች እያላችሁ ነው ብዙዎቻችሁ። ያው ዛሬ መታለች በማርክ ቤት መታ። ትንሽ ያው እርግዝናው ይመስለኛል፣ ሆዲ ብሳት አልታለቅሳለች እና ያው በማርክ ቤት መታ፣ ማርክም ሲያባብላት ነበረ። በድጋሜም ያው እንደማትመለስ ነው። አሁንም በድጋሜ ደጋግማ አስረግጣ ለማርክ ስትነግር የሰማሁት ማለት ነው። ማርክም እንግዲህ ተቀብሏል ሀሳቧን ማለት ነው። እሷም እንግዲህ ከዚህ በኋላ ያው ከሁሉም ጋር አልገናኝም ሳይሆን፣ በስልክ ላገኛቸው ጓደኞቼ እችላለሁ ከዚህ በኋላ ግን ያው በቪዲዮ መጣው ከቤተሰብ ጋር ከፋሚሊ ጋር ሆኜ ነው። ከዚህ በኋላ እንደ በፊቱ ከሌሎች ጋር ላልመጣ እችላለሁ። ቤተሰቦቼ እኔ ደህና ነኝ። አሁን ምናልባት እንዲሆድ የሚብሰኝ ምናልባት ለምን እንደሆነ አላቅም ምናምን እያለች ነበር እና አሮታዬ ሆዳ አይባስ የእኔ ቆንጆ አንቺ ጀግና ሴት ነች። ብዙ ታሪኮችን አልፈሽ እዚህ ጋር የመጣሽ ነሽ። ለዚህ ትዳር ደግሞ ይሆናል ብለሽ ብዙ ዋጋ ከፈልሽ፣ ብዙ ነገር ሆንሽ፣ ብዙ ነገር ተባልሽ። አልሆነም፣ እግዚአብሔር አልፈቀደውም። እግዚአብሔር ምናልባት ሊክስሽ የፈለገው ነገር አለ። አንዳንዴ የማይሆነንን ሰው ካጠገባችን እግዚአብሔር ያርቅልናል። የእውነቴን ነው ምላችሁ። ምንም ደክማችሁበት ማይሆናችሁ ከሆነ የሚጠቅማችሁን አዘጋጅቶላችሁ እግዚአብሔር የማይጠቅማችሁን ያነሳላችኋል። እና ሩታዬ እኛ አንቺን የምናቅሽ ጀግና ጠንካራ ሆነሽ ነው እና ያው ብዙዎቻችሁ ሩታዬ ናፍቃናለች እያላችሁ ነበር። ያው ሩታ ዛሬ እንግዲህ ቤተሰቦቼ ያው በማርክ ቤት መታለች ማለት ነው። እና እኔ በጣም ደስ ብሎኛል። እኔ ቆንጆ ስታለቅሽ ደግሞ ያው አንቺም ብቻ ሳትሆኝ የእውነት እኛ ተመልካቾችም ሩታ አስብሽናለች። እና ያው አሁን ያለችበት ሁኔታ ይመስለኛል፣ እርግዝና ጨምሮ ያለችበት ሁኔታ ይመስለኛል። ሩታ ቶኖ ባይቀድማታ ነው ና አይዞሽ ሩታዬ የእኔ ቆንጆ እግዚአብሔር ቢፈቅድና ከአብርሽ ጋር ከልጅሽ አባት ጋር አንድ ላይ ብትሆኝ የእውነት የሁላችንም ደስታ ነው። ግን ደግሞ አንቺ ደከምሽናል፣ አንቺ ለፋሽናል፣ ሳይረዳሽ ቀርቶ ልፋትሽን ድካምሽን መና የሚያስቀር ሰው ጋር አንድ ላይ ከመሆን ብቻሽን ብትሆኝ እኔ መጣል ነው እና እግዚአብሔር ከፈቀደና እሱም ወደ አይምሮ ተስተካክሎ እንደ ባል ባል ባል ከሸተ ተፈና ባል ከሆነ መቼም አብርሽ አሁንም ተመልሶ ያው ነው። ውሃ ቅዳ ውሃ መልስ ነው፣ የእውነቴን ነው ምላሽ። ታጥቦ ጭቃ ቢኖር አብርሽ ነው። እግዚአብሔርን ነው ምላሽ። እስቲ ዛሬ ሄርሜላ እችን የታመመውን ሰበብ አድርጋ እነዚያስ መሳዊያ ጠሯት። እችን ሰበብ አድርጋ ያው በአብርሽ ቤት ተገኝታ እንግዲህ ቁርስ አብሳይ፣ ምግብ አብሳይ፣ ቡናፊ ሆና ቤቱን እንግዲህ በአንድ ግርስ ተቆጣጥረዋለች ማለት ነው። ሙዚቃው ምንም አልቀረም። አብርሽን ለማዝናናት አብርሽ ፈታ እንዲል ካለበት ጭንቀት እንዲወጣ እያለች እንግዲህ የአብርሽን ቤት ሳይሆን የአብርሽን ልብና ሀይምሮም የተቆጣጠረች ነው የሚመስለኝ ቤተሰቦቼ እና ለማንኛውም እንግዲህ ሩታዬ እንደናፈቃችሁ ሩታ ላላችሁ በሙሉ ሩታዬ መታ ላችኋለች፣ የእኔ ቅመሞች ሩታዬ።